እንግዲህ ገብታችሁ ምን ይሆናል ማለት ነው። አይሻልም? ሙስሊሞች አይሻልም? ከምንድነው እንደዚህ ያላችሁት እናንተ ብላችሁ ካላችሁን፣ ጋይስ በደንብ አስተውሉ። ለምንድን ነው ይስሐቅን ነው እንዴት ልትሉ ቻላችሁ? ወይም ደግሞ እንዴት አብርሃም እንዴት እስማኤል ነው ልትሉ እንዴት ይስሐቅን ነው ልትሉ ቻላችሁ? በቁርአኑ መሰረት ካላችሁ ሱራ 37 ላይ ካያቸው ሱራ 37 ቆይ እንዴ ላውጣላችሁ ኦኬ እዛው ላይ ነው ለካስ እንዲህ ይላል ሱራ 37 ቁጥር 100 ጀምሮ እንዴ ቁጥር 99 ጀምሮ ዓለም እኔ ወደ ጌታዬ ያጅ ነኝ በእርግጥም ይመራኛልና ጌታዬ ከመልካሞቹ የሆነ ልጅ ስጠኝ ማን ነው የሚለው ኢብራሂም ማለት ነው። ከመልካሞች የሆነ ልጅ ስጠኝ ታጋሽ በሆነ ወጣት ልጅ። ዛሬ አራት አመት እዚህ ቲክቶክ ላይ በዚሁ በአረፋ በዓል የምንብትል ታጋሽ የተባለው እስማኤል ከእናቱ ጋር ተሰዶ ብዙ ነገሮች ስለታገሰ ነው አለች፣ መልስ ሲጠፋት። እስቲ እስማኤል ለመሆኑ አሳይ ዘንላት እዚህ ጋር አይ ታጋሽ የተባለው እኮ እስማኤል ከእናቱ ጋር ተሰዶ ስለነበረ በዛ ምክንያቶች ነው። ቁርአን ታጋሽ ያሏለችን ማስረጃ ሲጠፋ ማለት ነው። ታጋሽ በሆነ ወጣት ልጅም አበሰር ነው። ከእርሱም ጋር ለስራ በደረሰ ጊዜ ልጄ ሆይ እኔ በሕልሜ እኔ እኔ የማርድህ ሆኜ አያለሁ። ተመልከትም ምን ታያለህ አለው አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾች ሆኜ ታገኘኛለህ አለ። ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለ ጊዜ የሆነ ሆነ። ጠራ ነው አልነውም፣ ኢብራሂም ሆይ በደንብ አስተውሉ። ኢብራሂም ሆይ ራይቱም በእውነት አረጋገጥክ፣ እኛ እንደዚሁ መልካም ሰሪዎችን እናመነዳለን። ይህ እርሱ በእውነት ግልጽ ፈተና ነው። በታላቅ እርድም መስዋዕት ተቤዥ ነው አለ። እንግዲህ አሁን እዚህ ጋር እስማኤል ይስሐቅ የሚባል ነገር የለም። ባይዘወ ይስሐቅን ይጥቀስ እስማኤልን ይጥቀስ፣ ምንም ማስረጃ የላቸውም። ሙስሊም ወገኖቻችን ምንም እስማኤል ሲሉ ምንድነው ማስረጃችሁ ብትሏቸው ይህን ቁርአን ነው የሚጠቅሱላቸው የት አለ እስማኤል የሚለው ምንድነው የሚለው ጠራ ነው ከዛስ ጌታ ሆይ ከመልካሞች እስማኤል በመጀመሪያ ኢብራሂምም ብሎ ለምኗል ወደ አላ ጌታ ሆይ ከመልካሞች የሆነ ልጅ ስጠኝ ብሎ ለምኗል ከመልካሞች የሆነ ልጅ እንዲሰጠው እንደለመነ ይናገራል ልክ ሱረቱል ኢምራን ቁጥር 36 ላይ ነው ምዕራፍ 3 ቁጥር 36 ላይ እንትና የ ማንች ስሟ የመሪየም እናት ሀና ማለት ነው። እንደዚህ ጸሎት እንዳቀረበችው ማለት ነው። ከሰይጣን ሁሉ የተጠበቀ ልጅ ስጠኝ ብላ ጸሎት እንዳቀረበችው ማለት ነው። መሪየም እንድትወለድላት። ሶ እዚህ ጋም አሁን ኢብራሂምን ብሎ ነው እየለመነ ያለው ጌታ ሆይ ከመልካሞች የሆነ ልጅ ስጠኝ። ታጋሽ በሆነ ወጣት ልጅም አበሰር ነው አለ። አበሰር ነው ማለት ምንድን ነው ብለን ብንጠይቃቸው በራሱ የሚመልሱ ልመልሳለ ወይ? ምክንያቱም ኢብራሂም ሁለት ሚስቶች ናቸው ያሉት እንደ ቁርአኑ መሰረት ማለት ነው። ከአጋርና ከትክክለኛዋ ከሚስቱ ከሳራ የወለዳቸው ከአዲያ ተበስሮ የተወለደው ማንነው ካልን ይስሐቅ። ይስሐቅ ይህንን እንዴት ልትይቻልሽ? ይህንን እንዴት ልትይቻልሽ ከሆነ ሱረቱል ሁዱ ላይ እንሂድ። ሱራ 11 ቁጥር 69 ጀምሮ እንዲህ በማለት ይናገራል ቁርአን፣ መልክተኞቻችንንም ኢብራሂም በልጅ ብስራት በእርግጥ መጡት አለ መልክተኞቻችንም ኢብራሂምን በልጅ ብስራት እ መጡት። ሰላም አሉት፣ ሰላም አላቸው። ጥቂት ሳይቆይ ወዲያውኑ የተጠበሰን የወይፈን ስጋ አመጣ። እጆቻቸውም ወደ እርሱ የማይደርሱ መሆናቸውን ባየ ጊዜ ሸሻቸው፣ ከእነርሱም ፍርሃት ተሰማው። አተፍራ እኛ ወደ ሎጥ ህዝቦች ተልከናልና አሉት። ከዛስ ሚስቱም የቆመች ስትሆን አተፍራ አሉት ሳቀችም። በኢስሐቅም ምናልባት አበሰርናት በማናበሰርናት በይስሐቅም አበሰርናት። ከዛ በኋላ ከይስሐቅ በኋላ ለሚወለደው ደግሞ ከይስሐቅም በኋላ በልጁ በያዕቆብ አበሰርናት ይላል። ስለዚህ በመጀመሪያ ተበስሮ የተወለደ በብስራት የተወለደ ማን ነው ካልን በቁርአኑ መሰረት ራሱ ይስሐቅ ሆኖ ነው የምናገኘው ማለት ነው። በቁርአኑ መሰረት የመጀመሪያ በስራት የተሰጣት በማን በኩል ነው? በይስሐቅ በኩል ነው። ለእስማኤል በብስራት በኩል ሲነገር አትመለከቱ። ይስሐቅ ግን እንደ መጽሐፍ ቅዱስም በቃል ኪዳን በአምላክ ፍቃድ የመጣ እንደሆነ ስትመለከቱ፣ ኦሪት ዘፍጥረት ምዕራፍ 18 ላይ ኦሪት ዘፍጥረት ምዕራፍ 18 ነው፣ 17 ላይም እግዚአብሔር አምላክ ተናግሯል። ምን ብሎ ተናግሯል ካልን፣ ቁጥር 19 ላይ እንዲህ በማለት ተናገረ። አብርሃም በግንባሩ ወደቀ፣ ሳቀን በልቦናው አለ የመቶ ዓመት ሰው በውኑ ልጅ ይወልዳልን? ዘጠና ዓመት የሆናትም ሳራ ትወልዳለችን? ሲል ምን አለ አብርሃም እግዚአብሔርን፣ እስማኤልን በፊትህ ቢኖር በወደድኩ ነበር አለው ምን አለው እስማኤልን በፊትህ ቢኖር በወደድኩ ነበር አለው እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅ ትወልዳለች ስሙንም አንትሏል ይስሐቅ ብለህ ትጠራዋለህ ከእርሱም በኋላ ለዘሩም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለ በማን በኩል ነው እግዚአብሔር አምላክ ቃል ኪዳኔን አቆማለሁ ያለው በይስሐቅ በኩል ስለ እስማኤልም የለም በነገራችን ላይ እግዚአብሔር አምላክ ይስሐቅ ማን ነው እስማኤል በትክክለኛ መንገድ ስላልመጣ እስማኤልን ኢቨን ቃል ኪዳኑን እንኳን እግዚአብሔር አምላክ ከእሱ ጋር ሊያቆም አልፈለገም። ግን ምን አለ? ስለ እስማኤልም ሰምቻለሁ። አብርሃም ለምኖታል፣ ስለ እስማኤልም ማለት ነው። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። ስለ እስማኤል ምን አለ? እነሆ ለመንከኝን ሰምቻለሁ አሉ ምክንያቱም እግዚአብሔር አምላክ አብርሃም ወዳጁ ስለሆነ የአብርሃምን ጸሎት የሚሰማ ነው ለዚህ ምን አለ እግዚአብሔር አምላክ ስለ እስማኤል ሰምቼሃለሁ እንሆ ባርኬዋለሁ ፍሬያማም አደርገዋለሁ እጅግም አበዛዋለሁ አስራ ሁለት አለቆች ይወልዳል ታላቅ ህዝብ እንዲሆን አደርገዋለሁ አለ ማንን እስማኤልን ማለት ነው ቃል ኪዳኔን ግን በሚመጣው አመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር ምን እላለሁ አቆማለሁ ስለዚህ እግዚአብሔር አምላክ በብስራትም የነገራት ልጅ እንደምትወልድም የተነገራት ለማን ነው ስለ የትኛው ልጅ ነው? ስለ ይስሐቅ። ቃል ኪዳኔንም ማቆማለሁ ብሎ የተናገረው በማ በኩል ነው? በይስሐቅ በኩል ማለት ነው። እዛ ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ ስትመለከቱ እርሱም የዛሬ ዓመት ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋለኛው ሳለች ይህንን ሰማች አለ። ስለዚህ ልጅን ታገኛለች ብሎ እግዚአብሔር አምላክ እየተናገረ ያለው ለሳራ ማንን ነው? ይስሐቅን ማለት ነው። እንደዛ በእንግዲህ ዘፍጥረት ምዕራፍ 18 የአብርሃም ስላሴ ብለን ነው የምናምነው የአብርሃሙ ስላሴ በቤቱ ተገልጠው ሚስቱ ሳራ ልጅን እንደምትወልድ ማንን ይስሐቅን እንደምትወልድ ብስራት ሲሰጣት እንመለከታል። ነገር ግን እንደ መጽሐፍ ቅዱስ ከሆነ እግዚአብሔር አምላክ ቃል ኪዳን ገብቶላት የዛሬ ዓመት ልጅ ትወልጃለሽ ብሎ እንደዚህ ቃል ኪዳን ሰጥቷት፣ ሳራ ስላልታገሰች የእግዚአብሔርን ቃል ኪዳን በተስፋ ስላልጠበቀች ልክ እንደ አንድ ሰው ተስፋ እንደሚቆርጠው ሁሉ ሳራም ተስፋ ቆርጣ እኔ ልጅ እፈልጋለሁ በማለት ባሏን ምን አደረገችው? ወደ ሌላ ሴት ሄዶ ልጅ እንዲሰጣት አደረገችው። እግዚአብሔር የዛሬ ዓመት ትወልጃለች ብሎ ቃል ሰጥቷት ማለት ነው ጋይስ። ነገር ግን ያ ነገር ስላላስቻለ ተስፋውን መጠበቅ ስላልቻለች ምን አደረገች? አብርሃምን ከሚስቱ ጋር ከአጋር ጋር ከእሷ ሰራተኛ ከባሪያዋ ጋር እንትን እንዲ እንዲተኛ አደረገችው ማለት ነው። ሰው በማ በኩል ይሄ እስማኤል በምን በኩል የመጣ ነው? እግዚአብሔር ባልፈቀደው። እግዚአብሔር ፈቅዶ በብስራት ሊሰጣት የፈለገው ማን ነው ያለው? የቀረው ማን ነው? ይስሐቅ ነው። አጋር ልጇን እስማኤልን ይዛ ተሰዳለች። የለችም ሲጀመርም ማለት ነው። ስለዚህ በዚህ ሰዓት ማን ነው ያለው? ይስሐቅ ነው ያለው። ለዚህ ምናለ እግዚአብሔር አምላክ የምትወደውን ልጅህን የምትወደው ልጅህን አንድ ልጅህን የተባለው ደግሞ ለምንድን ነው? በትክክለኛ እግዚአብሔር በፈቀደበት መንገድ የመጣ ማብቻ ነው ይስሐቅ ብቻ ስለሆነ ማለት ነው የበኩር ልጅ ሊባል የሚገባው በእግዚአብሔር ዘንድ እግዚአብሔር በፈቀደው መንገድ የመጣ የመጀመሪያ የበኩር ልጅ የሚባለው ማን ነው? ይስሐቅ ነው ማለት ነው። ስለዚህ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይም በዚያም መስዋዕት አድርገህ ሰዋዋለሁ። አያችው ሰው እዚህ ቃል ላይ እዚህ ጋ መልአክ ያህዌ አሳያችኋለሁ። በነገራችን ላይ ያው ራሳችንም ባይሆን እዚህ ጋ እየተናገረ ያለው መልአክ ያህዌ ክርስቶስ ኢየሱስ እንደሆነ ላሳያችሁ ሶ አብርሃም በተባለው መንገድ ተነሳ። ቁጥር ሶስት ላይ አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ። አሁን በደንብ አስተውሉ። ልጅህን ሰዋልኝ ብሎ እየተናገረ ያለው ማን ነው? እስኪ ኮሜንት ላይ ጻፉ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ ያለው ማን ነው? እስኪ ኮሜንት ላይ ጻፉ። ማን ነው? ለእኔ ሰዋል ብሎ የተናገረው ማን ነው? መስዋዕትን እየፈለገ ያለው አካል መልአክ ነው ወይስ እግዚአብሔር ነው? እግዚአብሔር ትክክል። እንግዲህ አብርሃም በማለዳ ተነሳ፣ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ፣ ተነስቶም እግዚአብሔር ወዳለው ቦታ ሄደ ካለ በኋላ በሶስተኛው ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎችን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያች ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱና ቢላዋውን በእጁ ያዘ፣ ሁለቱም አብረውት ሄዱ ይስሐቅ፣ አባቱን አባቱን አብርሃምን ተናገረው፣ አባት ይሆይ አለ። እርሱም እንሆይ ልጄ አለው። እሳቱን እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አሳዘኑም። እሱ ለመስዋዕት እየሄደ የመስዋዕቱ በግን ወዴት ነው ይኸው እሳቱን እንጨቱ ይዘናልክ ብሎ አባቱን ትስለው። እዛ ሰዓት በፈስም ምግብ በልጥ ዲያቆን ጋል የጻፈው ጽሑፍ አይታችሁታል። የሚገርም በዚህ እንትን ላይ ማለት ነው። በዛ ሰዓት ግን አብርሃም ምን እያሰበ ይሆን? ምግብ በልቶ ይሆን? ሌሊቱ ምን እያሰበ ይሆን እያለ በጥያቄ ምልክት በቃ አንጀታችሁን የሚበላ ጥያቄ እየጠየቀ የጻፈው ጽሁፍ የሚያስገርም ጽሁፍ ነው። የዲያቆን ያረጋል ማለት ነው። ምን አለ? ይስሐቅም አባቱን አብርሃምን ተናገረው አባቴ ሆይ፣ እርሱም እንሆይ ልጅ አለው እሳቱና እንጨቱ ይኸው አለ። ቷቱ በግን ወዴት ነው አለ አብርሃም ልጅ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያው ሰራ፣ እንጨትንም ረበረበ። ልጁን ይስሐቅን አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላሆ አነሳ። ኦኬ። ልጁንም ያርድ ዘንድ ቢላሆ አነሳ። የእግዚአብሔር መልአክ ከሰማይ ጠራና የማመላአክ በደንብ አስተውሉ እዚህ ጋር አሁን ከላይ ማነው መስዋዕት አቅርብልኝ አንድ ልጅህን ያለው? ብያችኋለሁ፣ እግዚአብሔር ብላችኛል። አሁን የእግዚአብሔር መልአክ መጣ፣ ምናለው? መልአኩም ከሰማይ ጠራና አብርሃም አብርሃም አለው። ይሄ መላአክ ማነው የሚባለው ነገር ወደምድ ፎከስ አድርጋችሁ ስሙ። የእግዚአብሔር መልአክ ምን አለው? ከሰማይ ጠራና አብርሃም አብርሃም አለው። እርሱም እንሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ አልከለከልክምና ለማልከለከልክምና ለእኔ አልከለከልክምና። እንዴ ቁጥር ሁለት ላይ አንድ ልጅን ሰዋልኝ ያለው መልአኩ ነው እንዴ? ጋይስ መልአኩ ነው እንዴ? መልአክ መልአክት መስዋዕትን ይቀበላሉ? መልአክት ናቸው? መስዋዕትን የሚቀበሉት ማን ነው? ማን ነው? አንድ ልጅን ለእኔ አልሰዋህምና ብሎ ያለው ማን ነው? በደንብ አስተውሉት፣ ቃሉን ማለት ነው። እግዚአብሔር መላእከ ያህዌ በብሉይ ኪዳን በመላእክት አምሳል ይገለጥ እንደነበረ እግዚአብሔር አምላክ በደንብ አስተውሉ ማለት ነው። እነሆ ምን አለ? እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ መላእክ የእውነት የእግዚአብሔር መናፈስት አገልጋይ የሆኑት መላእክት ቢሆኑ ኖሮ ምንድን ነው ነበር ሊል የሚችለው? አንድ ልጅህን ለእግዚአብሔር አልከለከልክምና ነበር የሚለው። ግን ምን አለ? አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቅ ያለሁ አለ። ስለዚህ እዚህ ጋር መስዋዕት አቅርብልኝ ብሎ ሲናገር የነበረው ማን ነበር? እግዚአብሔር ነበር ማለት ነው። መላአከ ያህዌ በብሉይ ኪዳን በዚህ መልኩ እንደዚህ በመላእክት አምሳል እየተገለጠ እግዚአብሔር አምላክ ራሱን፣ ስልጣኑንም ሲያሳይ እንመለከታለን ማለት ነው። ለአብርሃም የተገለጠው መላአክ ኖርማል መላአክ ሳይሆን መላአከ ያህዌ እንደሆነ ልብ እንድታደርጉ ስለፈለግኩ ነው ማለት ነው። በመጽሐፍ ቅዱስ ላይ እንግዲህ የብቸኛ ልጅ የበኩር ልጅህን አንድ ልጅህን ሰዋልኝ የተባለው ማንን ነው? ይስሐቅን እንደሆነ በግልጽ አማርኛ ኧረ በለው ቁርአናችን አላልኩትም፣ መጽሐፍ ቅዱሳችን በግልጽ አማርኛ ይናገራል ማለት ነው። በቁርአናችሁ ውስጥ እስቲ እናንተ እስማኤል ለሚለው፣ ይኸው እኛ መጽሐፍ ቅዱሳችን ግልጽ አድርጎ አንድ ልጅ ይስሐቅን ብሎ በግልጽ ተናግሯል። እስቲ ቁርአናችሁ ደግሞ አንድ ልጅ እስማኤልን ብሎ በግልጽ የተናገረበትን ማሳየት ትችላላችሁ? የሙስሊም ወገኖቻችን ብለን ብንጠይቅ መልስ የላቸው። እንደውም በነገራችን ላይ በተቃራኒ ቀደምት ሊቃውንቶቻቸው ይስሐቅ እንደሆነ ያምናሉ። ባይዘዌ ቀደምት ሊቃውንቶቻቸው ይስሐቅ እንደሆነ ጭምር የሚያምኑ ሊቃውንት አሉ። ዛሬ ላይ ያሉ ሙስሊሞች ግን ይህንን ነገር አይቀበሉትም። በሚያሳዝን ሁኔታ በሚያሳዝን ሁኔታ እንትናን አይቀበሉትም፣ ይስሐቅን አይቀበሉትም። ለምንድነው ግን ወደ እስማኤል የሚያፈገፍጉት? ለምን እንደሆነ ታውቃላችሁ? ሙሐመድ በእስማኤል በኩል መጥቷል ስለተባለ፣ በቃ የእስማኤልን ስም ማግነን ይፈልጋሉ። ባይዘዌ በመጽሐፍ ቅዱስ ውስጥ እስማኤል ስላልገነነ ምናምን አይደለም ለመስዋዕት ያልቀረበው፣ ስላልገነነ ምናምን አይደለም ለመስዋዕት ያልቀረበው፣ ለመስዋዕት የሚቀርብ ሰው ስላልኮነ ነው። ትጀመር አንደኛ የቃል ኪዳን ልጅ አይደለም። ሁለተኛ እግዚአብሔር በፈቀደው መንገድ አለ ነበር እስማኤል ከማጋር ነበር። ከእናቱ ጋር ተሰዶ ሄዶ ነበር። የለም። በቤት ውስጥ ያለው ማን ነበረ? ይስሐቅ ነበር፣ ከአባቱ ጋር ማለት ነው። ስለዚህ ለመስዋዕት የተጠራው ማን ነው? ወይም እንዲቀርብ የተደረገው ማን ነው? ይስሐቅ እንጂ እስማኤል አይደለም። የሚያስገርማችሁ ነገር ግን ሙስሊም ወገኖቻችን መስዋዕት ለምንድን ነው የሚያቀርቡት? የዚህ የይስሐቅ መስዋዕት አሁን እንደኛ እንደ ክርስቲያንነታችን እኛ በጣም በሚያስገርም ሁኔታ መስዋዕቱ ክርስቶስ ጋር ይመጣል። ይሄ መስዋዕት ክርስቶስ ኢየሱስ ጋር ይመጣል። ይሄ አብርሃም ያቀረበው መስዋዕት ማለት ነው። አላህስ ይሄን መስዋዕት አቅርቡልኝ ያለው ለምንድን ነው? መስዋዕቱ የምን ትርጉም ነው? እስኪ ማብራራት ትችላላችሁ? ሙስሊም ወገኖቻችን ትርጉሙን አውቃችሁ ነው ስለ መስዋዕት ስታወሩ፣ መስዋዕተ ኦሪትን ስታወሩ ትርጉሙን አውቃችሁትስ ነው ወይ ነው መጽሐፍ ቅዱስ ላይ ስለተገኘ ሙሐመድ ስላየው ብቻ በቃ ኢየሱስ የእግዚአብሔር ቃል ነው ሲባል ወስዶ አላህ ቃል ነው ብሎ እንደወሰደው፣ ከዛ ሲጠየቅ ሙታሸቢ እንዳለው አላህ ብቻ ነው የሚያውቀው እንዳለው፣ ምንም አታውቁትም እ ምንም አታውቁትም። ስለ ሩህ ስንጠይቃችሁ አላህ ብቻ ነው የሚያውቀው ብላችሁ እንደምትመልሱት ነው። እስቲ ግቡና፣ አይ በዚህ በዚህ ምክንያት ነው። አይ ለመስዋዕት የቀረበው ይሄ ነው ብላችሁ ማለት ትችላላችሁ። እንደው በዓላችሁን የምታከብሩበትን ነገር እንኳን ማስረጃችሁን እስቲ አሳዩ። ያቀረባችሁትን ማን ነው? ያከበራችሁትን በዓል በማስረጃ ነው የምታከብሩት? እስቲ በማስረጃ አስደግፉት። ይህ ቻሌንጅ እያደረግናችሁ ነው ሙስሊም ወገኖቻችን ዛሬ አንድ ሙስሊም ዲፌንድ ሊያደርግ አልቻለም፣ ይሄን ነገር አንድ ልጅ ገብቶ ጭራሹኑ ግራ ገብቶት ነው እንዴ ምናምን ብሎ ነው የወጣው፣ ስላላወቀ ማለት ነው። ዝም ብለው በቃ የኢድ በዓል ነው ይሏቸዋል። በማያውቁት ነገር ነው ሲፈነጥዙ የሚሉት። እኛ ፋሲካ ምንድን ነው ብላችሁ ብጠይቁን፣ ፋሲካ ትርጉሙ ይሄ ይሄ ይሄ ምክንያት ነው ብለን እንናገራለን። ለምናከብረው አከብሮ እንትን በዓል መጽሐፍ ቅዱሳዊ የሆነ ማስረጃ ያለን መነሻችን መጽሐፍ ቅዱሳዊ እንደሆነ ማስረጃ አለን። ገና ምንድን ነው ብላችሁ ብጠይቁን ይሄ ይሄ ይሄ ብለን ማስ እናሳያለን። መስቀል ምንድን ነው ብላችሁ ብጠይቁን በዚህ በዚህ በዚህ ምክንያት ነው ብለን እናሳያለን። እንቁጣጣሽ ምንድን ነው ብላችሁ ብጠይቁን እንደ ክርስቲያኖች ይሄ ይሄ ይሄ ነው ብለን መነሻችን መጽሐፍ ቅዱስና ትውፊት ስለሆነ ከመነሻችን እናሳያለን። የእናንተስ